ብስሚላ ሰላሙ ዓለይኩም ወረሐማ፣ እንዴ ናችሁ? ጀማው እኔ አልሐምዱሊላ። እንግዲህ ሰሞኑን በሚዲያው ላይ የኃጢአት ውርስ ሳይሆን የብልግና ውርስ ያለባቸው አንዳንድ ክርስቲያኖች መሰል ፎቶዎችን እየለጠፉ እኛ ለማንቋሻሽ ሲሞክሩ እንግዲህ እያየናቸው እንገኛለን። ምናልባት እነዚህ ወገኖቻችን በድብቅ የሚፈጽሙትን ብልግናቸውን እያጋሩን ይሆናል እንጂ እስልምና ከዚህ የጸዳ ለሁሉም ነገር ስርዓት ያለው ንጹህ እምነት መሆኑ ጠፍቷቸው አደለም። ለማንኛውም መሰል ድርጊቶች ማን ጋር እንዳሉ ያው ህሊናቸውም ስለሚያውቅ እስ ወደ ጎን እናድርገውና ምን ኮት ለማድረግ ማድረግ እንደሞከሩ እንግዲህ አብረ ምና ይሆናል። ኦኬ መጽሐፉ ይሄ ነው። በዳኤል ፈዋኢድ የተሰኘ የኢማም ኢብን ቀይም አልጃውዚያ የታላቁ የኢብን ተሚያ ተማሪ ነውና፣ እዚኛው መጽሐፍ ላይ ገጽ 1471 ላይ ይህን ሐሳብ እናገኛለን። እንደዚህ ይላል። ወኢንካናት ምራአቱ ላዘውጀላሀ ወሽተደተሁልመት ሃ ፈቃ ለባዕዱ አስሃቢና የሆኑ ሰዎች እንዲህ ይላሉ አለ። ምን አሉ? ኢንካት ምራቱን አንዲ ሴት እኮ ላዘው ጀላሀ በአልካሌላት ወተደተልመውሀ ንዲደግሞ ስሜቷ የሚመጣ ከሆነ ቃለ በዕዱ አስሃቢና የተወሰኑ ሰዎቻችን እንደዚህ ይላሉ። ይህ ንግግር የቁርአን ንግግር አይደለም፣ ከሐዲስም የመጣ አይደለም፣ የኢብኑቀይምም አይደለም፣ የሰለፎቻችንም አይደለም። የተወሰኑ ሰዎች እንደዚህ ይላሉ። ብሎ ያስቀምጣል። የጁዙ ለሃ ኢትኻዙ ለከምበጅ በብልት መልክ የተሰራ ቆዳ ነገር መጠቀም ይፈቀድላታል ይላሉ አንዳንድ ሰዎች፣ ብሎ ያስቀምጣ ያታቸዋል። የሰዎችን ንግግር ኮቴሽን ነው እንጂ ወይ የቁርአን ሆኖ ወይ የሐዲስ ሆኖ አጠቃላይ የእስልምና ሆኖ አይደለም። ኦኬ አንዳንድ ሰዎች እንደዛ ይላሉ አለ። በአጭሩ እዚህ ጋር ያገኛችሁት ሀሳብ የቁርአንም አይደለም፣ የሐዲስም አይደለም፣ የኢብኑል ቀይምም አይደለም። ሶ እሱ ደግሞ ለዚህ ንግግር ከታች ወረድ ብሎ ያለውን እውነታ ያስቀምጣል። ክርስቲያኖቹ ቆርጠው ያስቀሩትን ማለት ነው። ወሰሂሁ ዒንዲ አለ፣ እኔ ጋር ያለው እውነታ ግን አለ። እሺ አነሁ ላዩባ፣ ይሄ ነገር በፍጹም የሚፈቀድ አይደለም አለ። መሰል ነገራቶች በፍጹም አይፈቀዱም አለ። አይታችኋል፣ እዛው ቆርጦ ያስቀሩት መጽሐፍ ላይ እውነታውን ያስቀምጧል። ወሰሂሁ፣ እውነታው ግን አለ አይታቻለ። እውነታው ግን ያለውን ክርስቲያኖቹ ቆርጠው ነው፣ ዲያቆናቱ ማለት ነው። ምክንያቱም ተራው መአመን ስለማያነብ በፍጹም ቼክ ስለማያረግ ነው። እነሱ ናቸው የሚያወሩአቸው በውሸት ሰው። እውነታው ግን ይሄ ነገር የሚፈቀር አይደለም ለአነ ነብይ ሰለላሁ ዐለይሂ ወሰለም፣ ያ አላህ መልእክተኛ ኢንነማ አርሸደ ሰሃቦችን እኮ ሪኮመንድ የሚያረጋው ወደ ዘዋጅና ወይ ለሰውም ወደ ጾም ነበር ስሜታቸው ሲመጣ። ያላህ መልእክተኛ እኮ ሰዎችን የሚልከው ወይ ወደ ትዳር ነው ትዳር ካልቻሉ ደግሞ ወደ ጾም ነው እንጂ እንዲመሰል ነገራቶችን እንዲያደረጉ አይደለምና፣ አናሁ ላዩባ ይሄ ነገር የሚፈቀድ አይደለም ይላል። እነሱ ራሳቸው የጠቀሱት ነገር ግን ቆርጦ ያነበቡት ማለት ነው እዛው መልስ ይሰጣቸዋል። ስለዚህ መሰል ድርጊቶች በእስልምና በፍጹም ቦታ የላቸውም። እስልምናችን እንዲህ ያለ ነገርን የሚያበረታታ የሚያዝም አይደለም። በአጭሩ ከትዳር ውጪ መሰል የወሲባዊ ፍላጎትን መፈጸም ኦኬ፣ እየተከለከለ መሆኑን ቀደምት ሊቃውንቶቻችን አጠቃላይ የተስማሙበት እውነታ ነው። ይህንን ማስረጃውን ደግሞ አንድ በአንድ በመጽሐፍ ደረጃ አድርጌ እዚው አስቀምጥላችኋለሁ። እስከ መጨረሻው ያለውን እንግዲህ ተመልከቱ። ሁሉም የሊቃውንቶቻችን አቋም ነው፣ የሰለፎቻችን አቋም ነው። አንድ ሰው ሚስት ከሌለው እንደዚህ በሌላ ነገር በእጁም ይሁን በምኑም ይሁን በምኑም ይሁን ስሜትን ወይ እርካታን መፈለግ ክልክል መሆኑን ራሱን ማርካት ሊሆን ይችላል። አጠቃላይ አወም አመጣላችሁ ራስን በራስ ማርካት ምን ያህል ከባድ ወንጀል እንደሆነ ሊቃውንቶቻችን አጠቃላይ የተናገሩት ነገር ስለሆነ ማስረጃቸውን፣ መጽሐፋቸውን ከነቤጁ ከነከበሩ አስቀምጥላችኋለሁ። ስለዚህ በአጠቃላይ ክርስቲያኖች ያመጡት የተቆረጠ ሀሳብና በፍጹም እስልምናን የሚመለከት ነገር እንዳልሆነ እና ኢብን ቀይም ደግሞ እዛው መልስ የሰጣቸውን አይተናል። ስለዚህ ቅጥፈት መሆኑን ከዚሁ ልትረዱ ትችላላችሁ። ሰላሙ አለይኩም።